አነጋጋሪው የኤልዳናና የሜሎስ ሽምግልና በርካቶች ያልጠበቁት ሰርግ ልካሄድ። ኤልዳና ከዚህ በፊት በንግግሮቿ ነበረ በሕዝብ እይታ ውስጥ የገባችው። በዛ ላይ ደግሞ በታታሪነቷ በርካታ ኢትዮጵያኖች ይወዷታል። ከንቲባ ዳነቻ በቤም ጋ የቅርብ የስራ አጋርነት እንዳላት ጭምርም በስራ ምክንያት እንደሚገናኘው ጭምርም ነው። ከዚህ በፊት በፎቶ ምስልም ማህበራዊ ሚዲያ ላይ ስዘዋውር ነበር። ኤልዳና በተለይ ንግግሮቿ በርካቶች ትኩረት የሳበው ባለችት ቢያደርግብኝ ይቅር የለዋሉ የሚለው ንግግሯ በርካቶች እንዳስገረመ ጭምርም ነው። ከዛ በኋላ ግን በዛ ባይሬ ከቀጠለ ግን ሌላ ነገር ሊፈጠር ይችላል የምል ነገርም በጣም የሚገርም እንደሆነ ጭምርም ለመታረም ዝግጁ ከሆነ እድል ሰጠዋለሁ ማለቷ በርካቶች ማነጋገሩ የሚታወስ ነው። ታዲያ ኤልዳና በጣም በሚገርም ሁኔታ ሽምግልና እጮኛ ያዘች ተብሎ ሚዲያ ላይ ከተዘዋወረ በኋላ እጮኛዋ ማን ነው ብሎ በርካቶች ለማጣራት ሲሞክሩ በጣም በምገር ሁኔታ ባልተጠበቀ ጊዜና ሰዓት ባልተጠበቀ ሁኔታ ሜሎስ ሆኖ ተገኝተዋል። ሜሎስ እንግዲህ የሚያውቁ በአብዛኛው ኢትዮጵያዊ ፕሮቴስታንት እምነት ተከታዮች፣ ኦርቶዶክሶች የሚያውቁታል፣ በዲቤት በዋናነት መጽሐፍ ቅዱስ ዙሪያ ክርክሮችን፣ ሀሳቦችን በማቅረብ እንግዲህ ትምህርቶችን በመስጠት እጅግ አስገራሚ ተጽዕኖ እየፈጠረ ያለው ወጣት ነው። ሜሎስ በቲክታክ በተለይ ደግሞ የማያውቀው ኢትዮጵያዊ የለም ማለት ይቻላል። በቲክታክ ደረጃ እንግዲህ በደንብ መንፈሳዊ ነገሮችን የሚከታተሉት ሰዎች ማለት ነው። እሱ ነው እንግዲህ ለቲዳሪ ያጫት። በጣም በሚገርም ሁኔታ ሽምግልና ፕሮግራማቸው የተሳካ እንደነበረ ጭምረም የወጡት መረጃዎች ያሳያሉ። ያን በማስመልከትም ነው ኤልዳና ና ሜሎስ ባልተጠበቀ ሁኔታ ተጣምሯል። እንግዲህ ፍቅር እንደዚህ ነው። በጣም በሚገርም ሁኔታ ቤት በኩል የሰው ልጅና መገናኛ አይታወቅም። ቤት በኩል ፍቅረኛሞች እንደሚሆኑም አይታወቅም። በርካቶች እንግዲህ የተገረሙበት ሜሎስ ና ኤልዳና ጥምረት በርካቶችን እንዳስደመ መጨመረም ነው። በርካቶቹ መልካም ምኞታቸውን እየገለጹላቸው ነው። የአብርሃም ና የሳራ ያርግላችሁ እያሉ በርካቶች እየባረኳቸው እንደሚገኙ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ መጣት። እስካሁን ድረስ አብራቸው የቆየሁት ሚኪ ነኝ፣ ከሚኪ ታቦር ኒውስ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊ ናጫጭር መረጃ ያገኘው። ሰላም ቆዩልኝ።